እሺ አሁን እኔ መስለም ከፈለው ሶሻል ሚዲያን መስምሳልበው ወይስ በቃ እዚሁ እናሰልምሻለሁ? ለሻ ዳቃ እያስብልሻለኝ ወይ ከኔ ጋር እየተከተልሽ በል? እሺ ከሞት በኋላ ህይወት አለ፣ በሁሉም እምነት አስተምሮ መሰረት እና ግን ትዳር መጋባት ማግባት የለም። ምክንያቱም በእኛ አስተምሮ የሰው ልጅ ከሞተ በኋላ ህያው ነው የሚሆነው ማለት የስጋ ፍላጎት ምናምን ያለው ሁሉ ነገር በምድር ነው ጥቶት የሚሄደው እና በዛስ ደግሞ በእናንተ ደግሞ ያለው እንድታስረዳ ይፈልጋል፣ ይሄ ከሞት በኋላ ትዳር ምናምን። እሺ መልካም እንግዲህ ስንነሳ ጊዜ እሱ ስንነሳ ጊዜ ስጋችን ይዘን ነው ወይ የምነሳው? አዎ፣ ነው ስጋ እስከተነሳ ድረስ የስጋ ፍላጎቶች አይቋረጡም። ኢየሱስ ክርስቶስም መጽሐፍ ቅዱስ ላይ ምናልባት አላየሽው ካልሆነ በስተቀር ወይን ሲሰጣቸውና ሲጠጡ ጊዜ በመጨረሻው ጊዜ ላይ ከዚህ በኋላ እንግዲህ በመንግስተ ሰማያት በአባቴ መንግስት እስክንጠጣ ድረስ በገነት ላይ እስከዛ ድረስ አንጠጣም አላቸው። ከዚያ እስክንጠጣ ድረስ አላቸው። እዚያ መብላት መጠጣት ያለ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል? ለታኩሉ ወተሽረቡ فی ملکوتی وانتم جالسین علی الكراسی ይላል። ያረበኛው መጽሐፍ ቅዱስ ላይ ወደ አማርኛው ላይ ታገኝታላችሁ። ምን ይላል በመንግስተ ሰማያት በዙፋን ላይ ትቀመጣላችሁ፣ ትበላላችሁም፣ ትጠጣላችሁም ብሏል። ቃል በቃል ተናግሯል። ይሄን በመንግስተ ሰማያት ትበላላችሁ፣ ትጠጣላችሁ ብሎ ተናግሯል። እናንተ በዙፋን ላይ ተቀምጣችሁ እያለ ይናገራል። ይሄ ነው። በገነት ውስጥ አዳም ለምን ተባረረብህ ተብሎ ቢጠየቅ በገነት ውስጥ ፍሬ በልቶ ነው አይደለ? ስለዚህ መብላት ያለ ነው በገነት ውስጥ እዚህ ጋ ነው። ይሄን ነገር መጣና ክርስትና ምን አደረገ? ሌላ አስተምህሮ ጨምረ በዚህ ላይ ምን አደረገ? አትበሉም፣ አትጠጡም በዚያ ለአዳምና ሔዋን እዛ ውስጥ ባልና ሚስቱ ነው ገብተዋል ተጋብተዋልም። ልክ እንዲሁ በዚያም ውስጥ በልተው ነው የተባረሩት ከተባለ መብላት አለ ማለት እኮ ነው። ኢየሱስ ክርስቶስ መጥቶ ቃል በቃል በመንግስተ ሰማያት ትበላላችሁ ተጠጣላችሁ ብሎ ከተናገረ ዳግም በመንግስተ ሰማያት ተገናኝተን እስክንጠጣ ድረስ ከዚህ ወይን ከዚህ በኋላ እንጠጣም ካለ እንደሚጠጣ ወይን ከተናገረ ከዚህ በላይ ማስረጃ የለም።

ገብታችኋል አይደለም። የሚበላው ሰው ፍላጎቱን ለማሟላት ከፈለገ ነው እንጂ እኔ አንፈልግም በቃ ልበላም ብሎ የሚቆይ ማንነትን ይሰጠዋል። ከበሉ ነቢያችን ሰለላሁ ዐለይሂ ወሰለም መገለጫቸውን ሲናገሩ እንደምድራዊ ሰው እንደማይሆን ከበላ በኋላ ራሱ ተናግረዋል። ሀዲስ ላይ ምናል መሰላቸው? አህሉ ልጀና የእኩሉን የሽረቡን ወላ የቡሉን ወላ የተቀወጡን አሉ። የገነት ሰዎች ይበላሉ ይጠጣሉ ከፈለገው አሉ። ነገር ግን ሽንትና ካካ የሚባል ነገር የለም አይታወቅም። እዛ ነው ምድር ላይ ከበላና ከጠጣ ሰውየው የግዴታ ሸኖ ለማውረድ ይሄዳል። ነገር ግን በጀነት ውስጥ እንደዛ የሚባል ነገር የለም። አየሱ ጀነት ውስጥ እንዲህ ቆሻሻ ነገራቶች ሁሉ ከሰው ልጅ ይነሳሉ። ሴት ልጅ ወር አበባ የሚባል አታይም፣ ደም አታይም፣ አክታ የለም፣ ነፍጥ የለም፣ ምራቅ የለም። ገብታችኋል። ሽንት የለም፣ ካካ የሚባል የለም፣ አይታወቅም ይሄ ነገር እዛ። የተለየ ማንነትን ይዘው ነው የገነት ሰዎች የሚገቡት፣ እና ይሄን ይመስላል። ታዲያ ጠየቁ ሰሃቦች፣ አንቱ የአላህ መልእክተኛ ሆይ ከበላንና ከጠጣን ያ ነገር እንዴት ነው ሊወገድ ታዲያ የሚችለው ተብሎ ሲጠየቁ ጊዜ በሁለት መንገድ ይወገዳል አሉ። አንደኛ ልክ በማክሳት ሁለተኛ ደግሞ ከሚስክ ጠረን የበለጠ በሚጣፍጥ በሆነ እጅግ በጣም ጣፋጭ የሆነ ጠረን ያለው ላብ አንድ ያልባቸዋል። በዚያም ይወገዳል አሉ ነብ በዚህ መንገድ እንጂ እንዲ ሽንት ቤት መውረድ ምናምን የሚባል ነገር የለም። ያ ነው የገነት ሰዎች አይሞቱም። ላ የዙቁነ ፊሃ ልመውት። አላህ ቃል በቃል በቁርኣን ላይ ሲናገር በእርሷም ውስጥ ሞትን አይቀምሱም እያለ ይናገራል። ከዛሊክ እንቅልፍ የሚባል የለም። ለማይተኙ እንቅልፍ የሚያስፈልገው ምድራዊ ሰው እና ደካማ አካል ስለሆነች የሚሰጠው እዚህ ምድር ላይ ትደክማለች፣ ስንሰራ እንቅልፍ ያስፈልጋታል። የገነት ሰዎችስ ጭራሽ የሚደክሙበት ማንነት የላቸውም። ላ የመሱሁም ፊሃ ነሰቡን ወማሁም ሚንሃ ብሙረጅን ይላል። በእርሷ ውስጥ ምንም አይነት ድካም አይነካቸውም፣ ከእርሷ አይወጡም እያለ ይናገራል። በጀነት ውስጥ ግን እንቅልፍ የለም። እንቅልፍ እንደሌለ ማስረጃ ና የገነት ሰዎች አይሞቱም። እንቅልፍ ት የሞት ካሉ በኋላ ወንድም ነው ሰዎችም የገነት አይተኝም እንቅልፋቸውን አይኝ ብለው ተናገሩ። ያ ነው እና ይሄ መብላት መጠጣት ሲባል ጊዜ ስለተራቡና ስለተጠሙ ሳይሆን እንደ ምድራዊ ሰው ጋር የሚገናኝ አይደለም በሎ የገነት ጸጋ ከምድራዊ የሚገናኝ ነገር እንዳልሆነ መጨረሻ

ስለዚህ ከምድራዊ ጸጋ ጋር በፍጹም እንደማይገናኝ ቁርጥ የሚያደርግ ሀዲት ነው። አይን አይቶት የማያውቀው ከተባለ ምድር ላይ የፈለገ ጸጋ አይታችሁ ከዚህ ጋር ይመስላል ብላችሁ እንዳታመሳስሉ። ዘገባላ በፍጹም ካያችሁት ጋር አይመስልም አለ። ወላ ኡዝኑ ሰሚዐት ጆሮ ሰምተው የማታውቀው አለ። ወላ ኸጠረ ዐላ ቀልቢ በሸር እንዳው በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው እያለ ይናገራል። ታዲያ በምንድን ነው የሚገናኘው? በስም ቸዋል። የስም መገናኘት እንጂ የማንነት መገናኘት አይደለም በፍጹም ይሄን ይመስላል። እሺ አሁን እኔ መስለም ከፈለው ሶሻል ሚዲያን መስምሳል ወይስ በቃ እዚሁ እናሰልብሻለን? ሸሀዳ ቃል ያስብልሻለሁኝ ከኔ ጋር እየተከተልሽ በል እሺ አሽሃዱ አሽሃዱ አላ አላ ኢላሃ ኢላሃ

ይሄ ነው አንድ ሰው በመስለሙ ምን ያገኛል ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስሬትን ያገኛል አንድ ሰው ሲሰልም ጊዜ ያለፈ ኃጢአቱን ይቅር ይባላል በሰለመበት ቀን ምክንያቱም ወደ አምላክ ወደ አላህ ንስሐ ያደረገበት ቀን ነው ወደ እርሱ የተመለሰበት ቀን ነው አምላክ አላህ መሀሪ የሆነ አምላክ ነው አዛኝ የሆነ አምላክ ነው ወደ እርሱ በተመለሳችሁበት ቀን ያለፈ ኃጢአታችሁን አያስብባችሁም ልክ ከእናቱ ሆድ እንደወጣ ህፃን ልጅ አድርጎ ነው የሚቀበላችሁ አላህ ይህም በቁርአን ላይ ሲናገር ምን ይላል

አልእስላም የጅቡ ማኳ ቢለሉ እስልምና ከእርሱ በፊት ያለን ኃጥያት ሁሉ ያስተሰረያል። ሉ ማለት ሲሰልም ጊዜ ሰውየው ያለፈ ኃጥያቱ ሁሉ ይማርለታል ማለት ነው። በሌላ ቦታ ላይ ምና ሉ ተውበቱ ተጅቡ ማኳ ቢለሃአሉ ንስሐ ከእርሱ በፊት ያለውን ኃጥያት ያስተሰራያል። ሉ ወደ አምላክ ወደ አላ በመለስ ንስሐ ማድረግ ያለፈን ኃጥያት ሁሉ ያስሙራል አንደኛ ነው።

ገነትን ሙስሊም ነፍስ እንጂ ሌላ ማን የማይገባበትም እያሉ ይናገራሉ ማለት ነው። እሺ አንድ ሰው እስልምናን ከተቀበለ ምን ማድረግ ይጠበቅበታል? ከዚያ በኋላ ወደሚለው ስንመጣ የመጀመሪያ ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ሶላትን መስገድ ይጀምራል። ለዚህ ላመነው እና ለመሰከረው ለአንዱ አምላክ ብቻ መስገድን ይጀምራል ማለት ነው። እዚህ ዓለም ላይ ትልቁ ጸጋ ለዚያ ላመናችሁትና ለፈጠራችሁ ለአንድ እና ብቸኛ ለሆነው አምላክ ለዚያ መስገድ ነው።